በስምአብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የተወዳችው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችው ብዙ ጸጋ በብዙ ምረቱ በጎነቱ ከዘላለም እስከ ዘላለም በነበረ ሀሳቡ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ እዳ በደላችንን ለመክፈል መስቀል ላይ በተሰቀለ ጊዜ እዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ብሮ ከአንድ የቅዱሳን ቤተሰቦች እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ወደ ትምህርታችን ከመግባታችን በፊት ሐምሌ 27 28 29 ኦገስት ሁለት ሶስት አራት ማታ የቀጣ ስርጭት ይኖረናል። ለሶስት ቀን ለባሌ ጎባ መድኃኒዓለም በደቡብ ኢትዮጵያ ለሚገኝ ባሌ ጎባ መድኃኒዓለም ጥንታዊ ቤተክርስቲያን ብፁዕ አቡነ ሰላማ ትልቁ መንፈሳዊ አባት ባልጉራቸውን ቆመው ያገለግሉበት ትልቅ ብዙ መንፈሳዊ ፍሬዎችን ያፈራ እኔን ሰባኪያችሁን አገልጋያችሁን ዘማሪያችሁን ለመጀመሪያ ጊዜ እንዳየሆንኩበት ቦታ አይኖችን የኳለበት ቦታ ትልቅ ቦታ ነው። መቼም ታውቃላችሁ፣ አብዛኞቻችን የደቡብ ኢትዮጵያን አቤሰራት አስበናቸው አናውቅም፣ እድል አላገኘንም። ብዙ ወደ ሰሜን ያሉትን ለማየት ምድል ያገኘ ነው። ግን ደግሞ ድጋፍ የሚፈልጉ መታገል የሚፈልጉ ደግሞ በደቡብ ኢትዮጵያ ያሉትም ጭምር ናቸው። እንግዲህ መድህላም ደግሞ ትልቃችን ነው፣ ውዳችን ነው። ምንም ልንሰጠው ምን እንደምንሰጠው እንኳን ግራ የሚያጋባን ውድ ሰጫችን ነው እና የፕሮግራማችንም ዋና ሀይል ነሪ ቃል የሚለምንሽን ማን እንደሆነ ብታውቂ አንቺ ተለምኙ ነበረ፣ የሚል ነው። የሚለምንህን ማን እንደሆነ ብታውቅ አንተ ተለምነው ነበር። ወንድ የተዘጋጁ እግዚአብሔር ገንዘብ ያላችሁ አስቀምጡ፣ ትልቅ ስራ እንሰራለን። በሚቀጥለው ሳምንት እግዚአብሔር ከኛ ጋር ይሁን፣ ይወጠኝ። እንግዲህ ያው ፕሮግራም ስደርስ በደንብ ምታወቅ ና አሳውቃችኋለሁ። እግዚአብሔር ባርካችሁ ይዞን ያብራላችሁ። ዛሬ የምናየው የምንመለከተው ጌታችን ኢየሱስ ክርስቶስ በምሳሌ ካስተማረው ትምህርት አንደኛውን ማቴዎስ ወንጌል 1347 ላይ ደግሞ መንግስት ሰማያት ወደ ባህር የተጣለች ከሁሉም ዓይነት የሰበሰበች መረበን ትመስላለች። በሞላችን ጊዜ ወደ ወደቡ አወጧት፣ ተቀምጠው መልካሙን ለቅመው በእቃዎች ውስጥ አከማችሁ፣ ክፉን ግን ወደ ወጭ ጣሉት። ይህንን ነው የምንመለከተው እንግዲህ ጌታችን በሚያስተምር ሰዓት የሚያስተምራቸው አዳማጮቹ የተማሪዎቹ ሁሉም አይነት ሰዎች ናቸው። ወንጌል ለሁሉም ሰዎች ነበር ሰብክ የነበረው ባለስልጣኖች፣ ነጋዴዎች፣ ገበሬዎች፣ አናጺዎች፣ ግንበኞች፣ እነዚሁም ደግሞ አሳ አስጋሪዎች፣ እናቶች፣ ሁሉንም አይነት ማህበረሰብ ነበር ጌታ የሚያገኘው። ለምን ሰው ሁሉ ወንጌል መስማት አለበት? ሀብታም ወንጌል መስማት አለበት። ድሃ ወንጌል መስማት አለበት። ሕፃናቶች ወንጌል መስማት አለባቸው። ወጣቶችና ደግሞ እናቶች፣ ሽማግሌ አባቶች ወንጌል መስማት አለባቸው። በሁሉም ሙያ ላይ ያሉ ሰዎች የእግዚአብሔርን ቃል፣ የምሥራችን ቃል፣ የዜና ክርስቶስ ዜና ኢየሱስን እየሰሙ መታነጽ አለባቸው። እና አሁን ዛሬ ያስተማራቸው አሳ አስጋሪዎች ናቸው። እነ ስምዖን ጴጥሮስ የሚመሰሉ ሰዎች ናቸው። እና ወደ መንግሥተ ሰማያት በክርስቶስ የተሰጠችን ህይወት እና ጥሪ ይውላችሁ፣ ወደ ባህር የተወረወረችን መረብ ትመስላለች። አሳ ያለው ባህር ውስጥ ነው፣ ታውቃላችሁ። መረብ ሁሉ የሚጣሉ ባህር ውስጥ ነው የሚታጠበው፣ ውጭ ነው የሚጣለው። ለማጥመድ ባህር ውስጥ ነው። እንግዲህ የክርስቶስ መንጋ ያለው አለም ውስጥ ነው። የክርስቶስ መንጋ ያለው ቤተሰባችን ውስጥ ነው። እናንተ የክርስቶስ መንጋ ነው። ቢያንስ ይሄ ቤተሰብ አሁን የሚሰማ ቤተሰብ አምስት ቢሆን አምስት መንጋ አለ። ይህን አምስት ደግሞ በአስር ቤተሰብ ብታባዙት ሃምሳ መንጋ አለ። ውጭ ነው፣ ከተማ ውስጥ ነው። አውሮፓ፣ አሜሪካ፣ አረብ ሀገር፣ አውስትራሊያ፣ ኢትዮጵያ፣ ኤርትራ በተለያየ አለም የእግዚአብሔር መንጋ አለ። ክርስቶስ የሞተለት የተጠመቀ ህዝብ አለ። እና የሚወረወረለት መረብ ይፈልጋል፣ መያዝ ይፈልጋል። ለምን ተይዞ ነው አሶችም የህልውና ጉዳይ ሆኑ። ውሃ ይዛቸዋል። አሶች ወደ ባህር፣ ወደ አሸዋ፣ ወደ ድንጋይ ያመጡ ለመኖር እዛ ውስጥ ይገባሉ። ውሃ ውስጥ ይኖራሉ። ለመኖር ለእንጀራ የጠፉ በጣም ብዙ መንጋ አለው ጌታ። እንጀራ ያጠፋቸው፣ መኖር ያጠፋቸው፣ ባህር የበላቸው። ባህር ደግሞ ሲታይ ያምራል። ውስጡ ግን አትኛ አደገኛ አውሬዎች አሉ። ሚሽል ተቀምጣችሁ ስታዩ ትልቁ ባህር ፎቶ ብትነሱበት ደስ ይላል። ተቀምጣችሁ በትት ያስደስታል። ብትገቡበት ግን እንደ ታዩታል። ፎቶ የምንነሳበት ከተማ ትልልቅ ህንፃ ያለባቸው ትልልቅ ከተሞች፣ ትልልቅ አለሞች ፎቶ የምንነሳባቸው እንደ ህንፃ ሆኖ ግን ኑሮ ህይወቱ በውስጥ አይደለም። እነ ኒውዮርክ ትልቅ ህንፃዎች እነ ዱባይ የሚያማምሩ ህንፃዎች አሏቸው። ህይወቱ ግን እንደዛ ነው። ስንት ግፍ ስንት መከራ ስንት አመፅ አለ አይደለ? ዛ ዓለም ውስጥ እዛ ህንፃ ውስጥ ዓለም ውስጥ ስለኖሩ ሰዎች ኖረዋል። አሶች ባህር ውስጥ ስለዋኙ አሶች ኖረዋል አይባል። ብዙ ሻርኮች አሉ፣ አሳ የሚበላ አውሬዎች አሉ። እየተበሉ ነው የሚኖሩት። የእግዚአብሔር መንገድ እየተበላ ይኖራል። ከተማ ውስጥ ዓለማዊነት ይበላዋል። ቴክኖሎጂ ይበለዋል። ስተኝነቱ ይበለዋል። ፍልስፍና ይበለዋል። አለመማር ድንቁርና ይበለዋል። ሀሳባዊ አመለካከቱ ልቡ ይበለዋል። ምን አይነት ብዙ አይነት ጥፋት የብዙ የእግዚአብሔር ልጆችን መንጋ አንቆ እንደያዘ ተመልከት። በዘሪው ምሳሌ ላይ የተዘራው ፍሬ እንዳያድግ እሾህ አነቀው እንደሚል ኢቨን ክርስቲያኖች ሆነ አለም ውስጥ እየኖሩ እሾክ አንቋቸው ነው። በጣም እሱ ናቸው ማደግ ያልቻሉ እየፈለጉ እየጸለው እየለምኑ ግን ማደግ ፍላጎት ያነቃቸው። ለእግዚአብሔር ልጆች መንግስተ ሰማያት ይህንን ይህን ህዝብ ማጥመድ ቤተክርስቲያን፣ እናት የኛ አገልግሎታችን ነው፣ ፍቅራችን ነው። መረቡ ትልቁ መረብ፣ ትልቁ መረብ ሰው የሚጠመደው በፍቅር መረቡ። ሊገር በኃይል እና በማስፈራራት አይደለም የሚጠመዱ። እንደዚያ ቢሆን ኖሮ በኮቪድ ጊዜ ንሳ የገቡ ሰዎች ዛሬም ንሳ የገቡ እናገኛቸው ነበር። ሞት ባስፈራራቸው ጊዜ በሰልፍ ነው ሰዎች ንሳ ይገቡት፣ ዛሬ ግን የሉም። በፍቅር ግን በክርስቶስ ፍቅር ግን በወንድም ፍቅር ግን የሚጠመዱ ብዙ ሰዎች አሉ ብዙ ሰዎች አሉ። እንኳን ወገንህን አይደለም ሌላውን ወገን ታጠምቃለህ። አንድ ጊዜ ወላይታ የሚባል ወላይታ ሶዶ የሚባል ከተማ ሄደን ከፕሮግራማችን በኋላ አራት ሊጋ ብዙን ሀይል ሄድ ነው የተወሰዱ ሲቀበሉ ምግብ ቤት ያሉት ወጣቶች ብዙ ወቅት ደስ ያልነበሩ መጥተው መስቀል ተሳልመው ተቀበሉ። አንደኛው ግን ሌላ ቤት እምነት ስለሆነ ፈንጠር ብሎ በታላቅ አክብሮት ፈንጠር ብሎ ቆመ እና ና አልኩት፣ መጣ

እያቸው ፊት የማጠቅምበት እችላለሁ ብገበዝበት ይኸውላችሁ፣ መረቡ ሲጣል መጣል ያለበት በፍቅር እጅ ነው። ባልሽን ስለ ክርስትና የምታስተምሪው በፍቅር እጅ ነው። በመሳሳት እጅ ነው። በመታበያ አይደለም። እኔ ከአንተ እሻላለሁ በማለት አይደለም። ሚስትህን የምታቀናት አንተ ከእሷ ተሻልህ እሷ ላይ ለመገበዝ ብለህ አይደለም በፍቅር ወንድሜ እናት ልጅ አባት ልጅ ጓደኛ እግዚአብሔርን እንዲያቀም እናደረጉ በፍቅር መረብ ነው እና መረቡ ሲወረወር አለ ጌታ ብዙዎችን የያዘ ይላል ብዙ ደግሞ የቤተክርስቲያን መረብ ብዙ ሰብስበዋል ብዙ አሶች አሉ ወደ መረቡ የሚገቡ ሁሉም ግን አሶች አይደሉም ጊንጦች አሉ ባቦች አሉ መርዛማ አሶች አሉ ማይበሉ ለሰው የማይጠቅሙ ሁሉንም ግን መረብ ይዛል ቤተክሰፍ ሁሉን ትቀበላለች። አንድ ልጅ በሰማኒያ ቀን በአርባ ቀን ሲጠምቅ ማንና ምን እንደሆነ አታውቅም። ስለዚህ ጊንጦም አሳውም አብሮ ይመጣል። አያችሁ ሁለቱም አብሮ ይኖራሉ። እግዚአብሔር ቤት ክፉ ሰው ለምን አየሁ አትበሉ። ቤተክርስቲያን አስቸጋሪ ሰው፣ ሌባ ሰው፣ አምን ስራ ሰው፣ አመፀኛ ሰው ለምን በእግዚአብሔር ውስጥ አየው አይባልም። ምክንያቱም መረቡ ብዙዎችን ሰበስባል ነው የሚለው። አ ማለት ነው ነገሩ ማስተዋል ነው ደግሞ። እኛም ግን ብዙዎችን ደግሞ ክፉዎች እንዳንሆን አንዳንዴ ሰው ስንታዘብ፣ እኛ ማለ ሰው ላይ ፍን ስንፈርድ፣ እኛ ምንድን ነን ማን ሆነን ነው እንዳይረሳን። እሱ ነገር አያቸው እና ግን መረቡን የወረወረው መንፈስ ቅዱስ የሚያጠራው ያለበት ጊዜ አለ ይለቅም ይለቅምና የሚጠቅመውን የሚጠቅመው አሳ ያስቀምጣ፣ ሌላውን ወደ ውጭ ጥላ፣ ወደ ውጭ የሚጣሉ አሉ። ወደ ውጭ በዘመናችን ይውላችሁ፣ ምርጦቹ ወደ ክብር ቦታ ገብተው ደግሞ ወደ ውጭ የተጣሉ ብዙ ሰዎችን አይተናል። እኔ በበኩል አይቻልም፣ እናንተም አይታችኋል። የሚጣለውን ሰው ግን እንዳኑ እንንጸት ያለን ጊዜ ያንኑ ሰው ነው እንዳንል አንዱ እንድንጣል የሚያደርግን ትልቁ በሽታ ግብዝነት ስለሆነ፣ እኔ ተሻልኩኝ ብሎ ማሰብ ስለሆነ ጌታ አስጠንቅቆ የነገረን ያስተማረን ተጠንቀቁ ያለን ይገርምኛል። ጌታ ተጠንቀቁ ያለን አንደኛ ከፈሪሳውያን ከግብዝነት፣ ሁለተኛ ከሰው ተጠንቀቁ፣ ከምትሰሙት ተጠንቀቁ። ሶስቱ ተጠንቀቆዎች ይገርሙኛል። ለዛሬ ግን የሚያስፈልገን ይውላቸው ሌሎች ከፈሪሳውያን የተጠበቁ ግብዝነት እንዳይዛችሁ የተሻልኩ ነው፣ እሱ የተናቀ ነው ብላችሁ እንዳታስብ የሚጣለው ከመረቡ እናንተ እንዳትሆኑ እና ያጠመደ ሁሉ ይሆን ነው። አንዳንዴ ለመለወጥ በእርግጥ ነው የመለወጥ ቤት ነው። ቤተክርስቲያን የመለወጥ ቤት ነች። ውሃው ወይን ጠጅ ይሆናል፣ በጌታ ቸርነት ማኅፀኑ የሞተ ማኅፀን ለምለም ይሆናል። ሸለቆ ሳይኖር ውሃ ይሞላል። በትር ይለመልማል፣ እናምናለን። ኃጢአተኛ ሰው ይቀደሳል። ግን ልብ ሲዘጋጅ ነው ይሄ የሚሆነው፣ ሲያምንበት ነው። እግዚአብሔር ልጆች ካላምንበት ነው፣ ካላምንበት እኔ መለወጥ ያስፈልገኛል ብሎ ካላለ አይሆንም። እኔ ጻድቅ ነኝ ካለ ጌታ እንደተናገረው መድኃኒት የሚያስፈልገው ለበሽተኛ እንጂ ለጤነኛ ቄረኛን የሚበላ ምን ስም መድኃኒት የለውም ማለት ነው። እና በእግዚአብሔር ቤት አስቸጋሪ ሰዎችን ስንመለከት መደነቅ የለብን። እኛም ብንሆን መደነቅ የለብን። እንዴት ሆንኳት ወይ እስኪለውጠን ድረስ እንጥቃ፣ እስክንለወጥ እንሻ፣ እጁ እንፈልግ፣ የሚለውጠን ጌታ እንዲለውጠን እግዚአብሔር እና የመንግሥተ ሰማያት አለቅ ጌታ ሁለቱን ይለያል። የሚጥለውን ይጥላል። የሚያዘው ከሚያዘው ወገን ከሚድነው ወገን በጌታችን በኢየሱስ ክርስቶስ ተመርጦ ወደ ክብር ከሚቀመጠው ወገን ለመሆን ያውቃል። ይሄ በህይወቱ የማይቀልድ ሰው፣ ለጥሪ ዋጋ የሚሰጥ ሰው፣ ክርስቶስ ኢየሱስን የሚወድ ሰው፣ እግዚአብሔር ፍቅር ያለው፣ ለሥላሴ ፍቅር ያለው ሰው፣ ቅዱሳንን የሚያከብር ሰው ክቡር አለው ብሎ ግን የሚሰወር ለጀልባው በመርከብ ውስጥ በተጠመደው በመረቡ ውስጥ ተቀምጦ የሚጣል ደግሞ እንዳለ ማወቅ ያስፈልጋል። የተሰበሰበው ሁሉ ይገባና ግን ከሚገቡት ወገን መሆን ያስፈልጋል። አንድ መዝሙር አለ። አንተ ተስፋ የሚለው መዝሙሬ ላይ ድንጋዮች በውሃ ቢሆን መኖሪያቸው፣ ነገር ግን በእነሱ ሕይወት የለባቸው አንተን እየፈሩ በቤት ከኖሩት ከሚትኑ ታርከኝ ከሚለመለሉት ድንጋዮች በውሃ ቢሆን መኖሪያቸው፣ ነገር ግን በእነሱ ሕይወት የለባቸው። አንተን እየፈሩ በቤት ከኖሩት ከሚደኑት አድርገኝ ከሚለመልሙት ከሚደኑት አድርገኝ ከሚለመልሙት አንተነህ አንተነህ ተስፋዬ አንተነህ አባቴ ተስፋዬ አንተነህ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ ወረቴ የማታውቅ ቅዱስ ጌታዬ መጣሌ የማታውቅ ቅዱስ ጌታዬ አንተነ አንተነ ተስፋዬ ሰማን በልቦናችን ጻፍ። እግዚአብሔር ባርካችሁ በስቅዱስ ይቀድሳችሁ እጁን ይዘጋላችሁ ኢየሱስ ክርስቶስ በብርሃን ብርሃን እንድናይ ያርግ ዘንድ። እንግዲህ የመድኃኔዓለም ፕሮግራም በ7 በዚህ ወር ሐምሌ፣ በኢትዮጵያ ኦገስት ሶስት አራት ልዩ ፕሮግራም የማታ ፈንድራይዚንግ አለን። ለትልቁ ጌታችን ለትልቁ ጌታ እድለኞች ሆነን ለምንሰጠው ጌታችን